ሰላም ጣና ስጥልን። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እንደምንዋላችሁ። ከጣና ቴሌቪዥን የጥቅምት 27 ቀን 2018 ዓመተ ምህረት የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብሪያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን ጎጃም ላይ ፋኖ በደፈጣ ጥቃት ታላቅ ድል ሲቀዳጅ ወሎ ላይ ደግሞ በተመሳሳይ ፋኖ በብልጽግናው ሠራዊት ላይ ድል ተቀዳይቷል። ለወራት ያሰለጠነውን ልዩ የኮማንዶ ሰራዊትም ለግዳጅ ብቁ አድርጎ አስመርቋል። ዜናችን በዝርዝር ያስደምጣችኋል። በሸዋና በጎንደር የተገኘውን የፋኖ ድል የፋኖ መሪው ባንደበቱ ገልጾታል። በሁለቱ ጠቅላይ ግዛቶች የተደረጉ ተጋድሎች ምን ይመስላሉ? ዜናችን በዝርዝር ያስደምጣችኋል። ህወሓት አፋር ገብቶ የብልጽግናውን ታንክ ማቃጠሉንና የአንድ ወረዳ ህዝብ አብዛኛውን ማፈናቀሉ ሲታወቅ ብልጽግና በበኩሉ በጦር አውሮፕላንና በድሮን መቀሌ መግባቱ ታውቋል። ሁለቱ ጦረኛ ድርጅቶች የከፈቱትን ጦርነት አስመልክቶ የተሰናዳውን መረጃ እናስደምጣችኋለን። የብልጽግናው ሰራዊት በየጊዜው ከካምፕ እየወጣ መጥፋቱን ተያይዞታል። አንዳንዴማ ከካምፕ ጠፍተው ወደ ፋኖ ሲገቡ የግዳጅ ቀጠና እየቀየሩ እንጂ ፋኖን የሚቀላቀሉ አይመስሉም። ዛሬም በጎጃም ፋኖን የተቀላቀሉትን የብልጽግና ሰራዊት አባላትን በተመለከተ በዜናችን እናስደምጣችኋለን። ህወሓት የተለመደ ውሸቱን ተናግሮ ወረራውን ቢክድም የአፋርን መንገድ ዘግቶ ሊደራደር አስቧል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 አጼ ምኒልክ ህዝብ በበኩሉ በተጋድሎ ድልና በሰራዊት ምረቃ ስኬታማነቱን ገልጿል። የአጼ ቴዎድሮስ ህዝ አምስተኛ ክፍለ ጦር የህዝብ ግንኙነት የዕለቱን ተጋድሎ አስመልክቶ እንደገለጸው የክፍለ ጦር ወንበርማ ብርጌድ ሽንዲ ከተማ ላይ በብልጽግናው ጥምር ጦር ላይ ከፍተኛ ጉዳት ማድረሱን አስታውቋል። የህዝብ ግንኙነት ክፍሎ አክሎም የብልጽግናው ሰራዊት ልዩ ዘመቻ ተልእኮ ተቀብሎ ወደ ወገዳር ሲንቀሳቀስ እንደነበር ገልጾ ወንበርማ ብርጌድ ቆጥላን የተባለ ቦታ ላይ ረጅም ደፈጣ በመጣል በብልጽግናው ሰራዊት ላይ ጥቃት እንዳደረሰበት ገልጿል። የደፈጣ ጥቃቱን ተከትሎ ለተከታታይ ስድስት ሰዓታት ብርቱ ተጋድሎ ማድረጉን የገለጸው የህዝብ ግንኙነት ክፍሉ በዚህ ተጋድሎ ፋኖ አመርቂ ድል እንዳስመዘገበም የክፍለ ጦሩ ቃል አቀባይ ክፍል አክሎ ተናግሯል። በተደረገው ተጋድሎ በብልጽግናው ሠራዊት ላይ ከፍተኛ ወታደራዊና ቆሳዊ ኪሳራ እንደደረሰበት የገለጸው የህዝብ ግንኙነት ክፍሉ ከ15 በላይ የብልጽግናው ጥምር ጦር እርምጃ ሲወሰድበት፣ አራት ፓትሮል ቆስለኛም ለኛም ከወገዳ ጭኖ ወደ ማርቆማ ሲያመላልስ እንደነበር የዓይን እማኞችን ዋቢ አድርጎ ገልጿል ኛ ጉዳት ያስተናገደው የብልጽግናው ሰራዊት ቁስለኞችን ማርቆማ ካደረሰ በኋላ ሽንፈቱን ለመደበቅ ከፓትሮሉ ላይ ገልብጦ በሲኖትራክ ጭኖ ወደ ቡሬ ሆስፒታል እንደወሰዳቸው የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። የብልጽግናው ጥምር ጦር ወገዳድ ላይ በደረሰበት ከባድ ምት ተደናግጦ ወገዳድ ላይ መሽጎ እንዳደረ የገለጸው የህዝብ ግንኙነት ክፍሉ የአምስተኛ ክፍለ ጦር አካል የሆነችው የወምበርማ ብርጌድ ሽንዲ ከተማ ሰርጋ በመግባት ታላቅ ጀብዱ ፈጽሟል ብሏል። ሽንዲ ከተማ ላይ በተደረገው አውደውጊያ ከፍተኛ ቁጥር ያለው የብልጽግናው ሰራዊት እርምጃ እንደተወሰደበት የተገለጸ ሲሆን ከፍተኛ ቁጥር ያለው ሰራዊትም ከባድ ጉዳት አስተናግዶ ወደ ተለያዩ የጤና ተቋማት መጓጓዙን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። ይህ በእንዲህ እንዳለ በዚሁ የአማራ ፋኖ ብሔራዊ ኃይል የተጋድሎ መረጃ የአጼ ምኒልክ እዝ ደጀን ክፍለ ጦር ለበርካታ ወራት ያሰለጠናቸው ምልምል ፋኖዎችን ማስመረቁን አስታውቋል። የአጼ ምኒልክ እዝ በቅርቡ የተደራጀው የደጋው መብረቅ ኮር ሁሉም ማዕዶች ምልምል ፋኖችን በእግረኛና በልዩ ኮማንዶ ደረጃ እያሰለጠነ እያስመረቀ ሲሆን ዛሬ ጥቅምት 27 2018 ዓ.ም ተምረት ደግሞ ደጀን ክፍለ ጦር ለውራት የሰለጠኑ ለልዩ ተልኮ የሚውሉ ኮማንዶዎችን ነው ያስመረቀው። ከዚህ ጋር ተያይዞም አጼ ምኒልክ ህዝብ በሁሉም ኮሮችና ብዙ ልዩ ዘመቻ በበርካታ ቀጠናዎች እያሰለጠነ ነባሩን ፋኖ በሰው ኃይል እያጠናከረ የህልውና ትግሉ በሚፈልገው ልክ ራሱን እያደራጀ መሆኑን አስታውቋል። በሌላ ዜና የደጋው መብረቅ ኮር አንሻ ክፍለ ጦር ክንዱ አሻግሬ ሻለቃ በዛሬው ዕለት ከብልጽግናው ሠራዊት ጋር በተደረገው ውጊያ ትልቅ ድልን ተቀዳጅቷል። በአውደ ውጊያው ከተገኙት አሁናዊ ድሎች መካከል ከአስር በላይ የጠላት ሰራዊት እርምጃ ሲወሰድበት ከአስራ አምስት በላይ ቆስለኛ በማድረግ ታላቅ ጀብዱ ተፈጽሟል ሲል የኮሩ ሚዲያና ኮሚኒኬሽን ክፍል ያደረሰን መረጃ ያመላክታል። በመቄት ወረዳ ገረገራ እየተባለ በሚጠራ ቦታ ላይ በተካሄደው ውጊያ የብልጽግናው ሰራዊት ጥምር ኃይሉን ጨምሮ አራት ድሽቃና ሞርተር አዋቅሮ ውጊያውን እያካሄደ ቢሆንም በአንድ ሻለቃ ፋኖዎች ተመክቶ በርካታ ኃይሉን አቶ ወደ መጣበት መመለሱን ቃል አቀባዩ ተናግሯል። ወደ ተከታዩ ዜናችን እናልፋለን። አፋብኃ ጎንደርና ሸዋ ላይ ድል ተቀዳጀ። አፋብኃ በሁለት ጠቅላይ ግዛቶች ድል መቀዳጀቱን ቃል አቀባይ ክፍሉ አስታውቋል። ጎንደር ጠቅላይ ግዛት እዚህ 26ኛ ክፍል ያለው ደሴ ኮር ጄኔራል ኃይሌ ዘውባንተ ክፍለ ጦር ስማዳ ላይ ድል ሲቀዳጅ፣ ሸዋ ጠቅላይ ግዛት እዚያ አጽያም ደጽዮን ኮር በበኩሉ መንዝ ላይ ታላቅ ድል ተቀዳጅቷል። ሁለቱ ዞች አካሄዱትን ተጋድሎና የተገኙ ድሎችን አስመልክቶ መረጃው ለጣና ቴሌቪዥን ያደረሰው የአፋድ ምክትል ቃል አቀባይ አርበኛ አበበ ሙላት የጄኔራል ኃይሌ ዘውባን ተከፍለ ጦር ከቅርብ ሳምንታት ወዲ ለሶስተኛ ጊዜ ጥቅምት 23 2018 ዓ ም በደቡባዊ ጎንደር የስማዳ ወረዳ ዋና መቀመጫ ወደ ሆነችው ወገዳ ከተማ ድረስ ዘልቆ በመግባት የብልጽግናው የመከላከያ የአድማ ብተናና የሚልሻ ጦር ላይ መብረቃዊ ጥቃት ያደርገ ሲሆን በአውደ ውጊያው የወረዳው የመረጃና ደህንነት ኃላፊን ጨምሮ ሌሎች ወታደራዊ አዛዦችን እርምጃ ወስዶባቸዋል ብሎ አርበኛ አበበ ሙላት አክሎን በመንዝማማ ወረዳ የሚገኘውን የአርባራ መድኃኔ ዓለም ዓመታዊ ክብረ በዓልን ለማክበር ከመላ ሀገሪቱ በመጡ በርካታ የሃይማኖቱ ተከታዮች ላይ ብልጽግናው በፈጸመ ጸያፊ ወንጀል ከዋዜማው ጥቅምት 26 2018 ዓ ም ጀምሮ ከባድ መሳሪያ ወደ ገዳሙ ሲወረውር ማምሸቱን ተከትሎ ከሰራዊታችን ጋር ወደ ግጭት ገብቷል ሲል የሸዋውን ቀጠና ተጋድሎ ገልጾታል። በዚህ የተበሳጨው የብልጽግናው ሰራዊት ጥቅምት 24 2018 አመሻሽ ላይ ያለ የሌለ ኃይሉን ይዞ ለአምስተኛ ጊዜ ወደ የኳሳ ቀጠና ጠና ተጉዞ የወገን ጦርን ለማፈን ሞክሯል። በጀግኖቹ ስም የተሰየመው የክፍለ ጦራችን ሰራዊት የጠላትን አሰላለፍ በማንበብና ንጹሃንና ሰብል እንዳይጎዳ በማሰብ በሚገርም የጦር ጥበብ የጠላትን ኃይል ወደ ጎሽ ሜዳና አበጀርበራ አስቦ በማስገባት በትንሽ የሰው ኃይል ጠላትን ከ15 በላይ ሞትና ከ27 በላይ ቆስለኛ በድምሩ 42 አባላቶቹ ላይ ከባድ ጉዳት አድርሶበት ወደ ኋላ እንዲመለስ ማድረጉን አርበኛ አበበ ተናግሯል። አርበኛ አበበ ሙላት የዕለቱን የአፋር ተጋድሎ መረጃዎችን አስመልክቶ ያደረሰውን መልእክት ተከታትለን እን ሰላም ጤና ይስጥልኝ። እንዴት ናችሁ? በቅድሚያ ይህንን የግንባር ውሎ በጣቢያችሁ ቃለ መጠይቅ እንዳያደርግ ስለጋበዛችሁኝ በታላቁ የአማራ ህዝብና የአማራ ፋኖ ህዝባዊ ድርጅት በመላው አማራ ፋኖ ስም እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናዬን እያቀረብኩ ወደ ዝርዝር የግንባር ውሎዎች ያልፋለሁኝ። የአማራ ፋኖ ህዝባዊ ድርጅት ጥቅምት 27/2018 ዓ ም የውደ ውጊያ ውሎ የአገዛዙ ጦር በጎንደር ሽንፈት ተከናነበ። አገዛዙ በሸዋ የአርባራ መድኃኔ ዓለም ክብረ በዓልን ለማስተጓጎል የከባድ መሳሪያ ድብደባ ፈጸመ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ኮር አካል የሆነው ጄኔራል ኃይሌ ዘውባ አንተ ክፍለ ጦር ከአገዛዙ ጦር ላይ በሚያደርጋቸው ተደጋጋሚ ውጊያዎች አስደማሚ ጀብድ መፈጸሙን እንደቀጠለበት ይገኛል። ጀግናው የጄኔራል ኃይሌ ዘውባ አንተ ክፍለ ጦር ከቅርብ ሳምንታት ወዲህ ለሶስተኛ ጊዜ ጥቅምት 23 2018 ዓ ም በደቡባዊ ጎንደር የስማዳ ወረዳ ዋና መቀመጫ ወደ ሆነችው ወገዳ ከተማ ድረስ ዘልቆ በመግባት የአገዛዙ የመከላከያ የአድማ ብተናና የሚኒሻ ጦር ላይ መብረቃዊ ጥቃት ያደረገ ሲሆን በአውደ ውጊያው የወረዳው የመረጃና ደህንነት ኃላፊን ጨምሮ ሌሎች ወታደራዊ ኢላማዎችን ደምስሷል። በዚህ የተበሳጨው አገዛዙ ጥቅምት ሃያ አራት ሁለት ሺ አስራ ስምንት ዓመተ ምህረት አመሻሽ ላይ ያለ የሌለውን ኃይል ይዞ ለአምስተኛ ጊዜ ወደ የኳሳ ቀጠና ተጉዞ የወገንን ጦር ለማፈን ሞክሯል። የጠላትን አሰላለፍ በማንበብ እና ንጹሃንና ሰብል እንዳይጎዳ በማሰብ በሚገርም የጦር ጥበብ የጠላትን ኃይል ወደ ጎሽ ሜዳና አበጀር በረሃ ስቦ በማስገባት በትንሽ የሰው ኃይል ጠላትን ከ15 በላይ ሙትና ከ27 በላይ ቁስለኛ በድምሩ አርባ ሁለት አባላቶቹ ላይ ከባድ ጉዳት አድርሶበት ወደ ኋላ እንዲመለስ አድርጎታል። በሽንፈቱ ቂም የቋጠረው አገዛዙ የደረሰ የአርሶ አደር ሰብልን አውድሟል። የግለሰብ ክሊኒክን አቃጥሏል። ንጹሐንን በግፍ በመረሸን ለአማራ ህዝብ ያለውን ጥላቻ በውል አሳይቷል። በጥቅሉ ጠላት ባለፉት 3 ወራት ማለትም ከሐምሌ 2017 ዓ.ም ተመረ ጀምሮ እስከ ጥቅምት 2018 ዓ.ም ተመረ ድረስ ከአምስት ጊዜ በላይ የወገን ጦር ለማፈንና ለመደምሰስ ሞክሯል። የመጀመሪያው ሙከራ ነሐሴ 2 2017 ዓ.ም ሲሆን በምስራቅ እዝ ምክትል አዛዥ አዛዥና በ303ኛ ኮራ ዋና አዛዥ ብርጋዴር ጄኔራል ተሾመ ይመር እየተመራ ዙሪያ 3ን ጨምሮ ሙሉ መከራ ይዝድ ጦር ከሌሊቱ 11 ሰዓት ተኩል በሁለት አቅጣጫ ወደ ግዳጅ ውጊያ ያገባ ቢሆንም በጦር ጠበብቶቹና በሽምቅ ስፔሻሊስቶቹ ጀግኖቻችን የጥይት ረመጥ ውስጥ ወድቆ 23 ሙትና 42 ቁስለኛ በድምሩ 65 አባላቱን ከባድ ጉዳት ደርሶባቸዋል። በወገን ዝማማ ወረዳ የሚገኘውን የአርባ አራ መድኃኔ ዓለም ዓመታዊ ክብረ በዓልን ለማክበር ከመላው ሀገሪቱ በመጡ በርካታ የሃይማኖት ተከታዮች ላይ አገዛዙ በፈጸመው አጸያፊ ወንጀል ከዋዜማው ጥቅምት 26 2018 ዓ ም ጀምሮ ከባድ መሳሪያ ወደ ገዳሙ ሲወረውር ማምሸቱን ተከትሎ ከሰራዊታችን ጋር ከባድ ወደሆነ ግጭት ገብቷል። የህዝብና የሃይማኖት ጠላት የሆነው አገዛዙ ዛሬም ጥቅምት 27 2018 ዓ ምት በፈጸመው የከባድ መሳሪያ ትንኮሳ በአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በአጼ አምደ ጽዮን ኮር ስር የሚገኙት ጀግናው የሰባት 77 ክፍለ ጦር እና ጀግናው የራምቦ ክፍለ ጦር ከአገዛዙ መቶ አራተኛ አየር ወለድ እና ጥምር ጦር ጋር ከንጋቱ አንድ ሰዓት ጀምሮ ልዩ ቦታው መለያና ጭርጭራ በተባሉ አካባቢዎች ለአስጨራሽ ውጊያ አድርገው ከባድ ጉዳት አድርሰውበታል ይህ መግለጫ እስከሚወጣበት የእኩለ ቀን ድረስ ውጊያው እንደቀጠለ ሲሆን አጠቃላይ ውጤቱን በቀጣይ ቀናት ይፋ እናደርጋለን ለዛሬው ያሉን ዝርዝር የውጊያው ደውሎ ክቡራትና ክቡራን ዜናዎቻችን እንደቀጠሉ ናቸው ህወሓት ወደ አፋር ሲገባ ብልጽግና ወደ መቀሌ። ብልጽግናና ህወሓት በኢትዮጵያ ምድር የከፈቱት ጦርነት በሀገሪቱ ላይ ከፍተኛ ውድመትን ያስከተለ ሲሆን ትናንት ምሽት ህወሓት ወደ አፋር ክልል ወረራ ፈጽሟል። መቀሌ ደግሞ በዩኒቨርሲቲ ተማሪዎች የተቃውሞ ሰልፍና በብልጽግና አየር ኃይል ድሮኖች ተጨናንቃዋለች። የአፋር ክልልን በአራት አቅጣጫ ከትግራይ ክልል ጋር የሚያዋስነው መጋሌ ወረዳ ትናንት የህወሓት ታጣቂ ሰራዊት በከፈተበት ወረራ ከስድስት በላይ ቀበሌዎቹ መያዛቸው ይታወቃል። የወረዳው ዋና አስተዳዳሪ አቶ አብዲ በዚህ ጉዳይ በሰጡት ምላሽ የህወሓት ታጣቂ ቡድን በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ አስራ አምስት ኪሎ ሜትር ዘልቀው መግባታቸውን ተናግረዋል። ስድስት መንደሮችንም መቆጣጠራቸውን አስታውቀዋል። የህወሓት ታጣቂ ቡድን ቀኑ ሙሉ አካባቢውን ተቆጣጥረው እስከ ምሽቱ አስራ ሁለት ሰዓት መቆየታቸውን አቶ አብዲ ለቢቢሲ ገልጸው እስከ አስራ ሁለት ሰዓት ህዝቡ እየሸሸ ታጣቂ ቡድኑ ደግሞ ቦታ እየያዘ ሄዷል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው። የወረዳው ህዝብ ከቀያው ተፈናቅሏል። ወደ ወረዳችን የመጣው የህወሓት ታጣቂ በርካታ ቁጥር ያለው ነው ብለዋል። መጋሌ ወረዳን በሚያዋስኑት አራት የትግራይ ወረዳዎች በሙሉ የታጣቂ ቡድኑ መግባቱን አቶ አብዲ ጨምረው ገልጸዋል። የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊው ጄኔራል ተክላይ ኪዳኔ በበኩላቸው አፋር ገብተን የተቆጣጠር ነው አንድም ቦታ የለም እኛ የከፍ ግጭት የለም፣ እንደዚህ አይነት ዝግጁነትም የለም ሲሉ ምላሽ በመስጠት ወረራ እንዳልፈጸሙ ተናግረዋል። ሆኖም ጄኔራሉ ሲቀጥሉ የአፋር ኃይልና የሀራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመውብኛል በማለት ከሰዋል። በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ቢያደርሱብንም የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ለቢቢሲ ተናግረዋል። ይህ የህወሓቱ ታጣቂ ቡድን መሪ የሆኑት የጄኔራሉ ንግግር በርካቶችን ፈገግ ያሰ ና የህወሓትን የተለመደውን ጨፍን ውላሞኛችሁ የቆየ ስልት ያስቀጠለ መሆኑን ተንታኞች ይናገራሉ። የነገሩን አስቂኝነት የሚያሳየው የአፋር ክልልና የሰምረት ጦር ወጉኝ የሚለው ህወሓት ወደ ትግራይ ክልል የገባ ኃይል ሳይኖር መሆኑ ነው ሲሉ የሚናገሩት የፖለቲካ ተንታኞች ህወሓት በዚህ ልክ ለመታመን እንኳን የማይችል ዘመኑን በሙሉ በውሸት የመቀጠል ፍላጎቱን ያሳየ መሆኑን ተናግረዋል። አልጀዚራ ዛሬ ጧት ባሰራጨው ዘገባ የህወሓት ታጣቂዎች ወደ አፋር ክልል ገብተው በከፈቱት ጦርነት በአገሪቱ ሌላ ዙር ጦርነት እንዳይከሰት ያሰጋል ሲል ዘግቧል። ኢትዮጵያ ውስጥ ታማኝ መረጃዎችን በማሰራጨት የሚታወቀውና በቅርቡ የሚዲያው መስራች ዓለም አቀፍ ሽልማት የተቀዳጀው ኢትዮጵያ ኢንሳይደር ሚዲያ በህወሓት ወረራ ምክንያት ከሁለት ሺህ በላይ የአፋር ተወላጆች ተፈናቅለዋል ሲል ዘግቧል። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን ሁለት መጋሌ ወረዳ በሚገኘው በፋሮ ቀበሌና በአቅራቢያው በሚገኙ ቦታዎች መጠላላቸውን የዘገበው ኢትዮጵያ ኢንሳይደር በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ትላንት ሮቡ ጥቅምት 26 2018 በህወሓት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ትናንት ምሽት ባወጣው መግለጫ አስታውቆ ነበር። የክልሉ መንግስት በዚሁ መግለጫው የህወሓት ቡድን በዚሁ ቀበሌ የሚገኙ ስድስት አካባቢዎችን በጉልበት ተቆጣጥሯል ሲል ወንጅሏል። ኢትዮጵያ ኢንሳይደር በስልክ ያነጋገራቸው ሶስት የአካባቢ ነዋሪዎች ይህንኑ የክልሉ መረጃ አረጋግጠዋል። በአሁኑ ወቅት በህወሓት ኃይሎች ቁጥጥር ስር ያሉ ቦታዎች ሜልኪ፣ ዋራ ሚላ፣ ከረፈቱ፣ ከኦሶበራ እና ከረሞዋጋ የተባሉ አካባቢዎች መሆናቸውን ነዋሪዎች ነግረውኛል ሲል ሚዲያው ዘግቧል። የቶንሳ ቀበሌ ነዋሪ የሆኑ አንድ አይንማኝ የትናንቱ የከባድ መሳሪያ ተኩስ የቆየው ከአመሻሽ አስራ ሁለት ሰዓት ተኩል ገዳማ ጀምሮ እስከ ምሽት ሁለት ሰዓት እንደነበር ለኢትዮጵያ ኢንሳይደር ገልጸዋል። የህዝብም ሆነ የዓለም አቀፉ መገናኛ ብዙሃን ምስክርነታቸውን በሰጡበት በህወሓት ወረራ ጉዳይ ህወሓት ግን አሁንም አይኔን ግንባር ያደርገው ብሎ በተለመደ ክደቱ ቀጥሏል። የህወሓት ወደ አፋር ክልል ሰብሮ የመግባት ዓላማው ዋናውን የፌዴራል መንገድ በመዝጋት በወልቃይት ጉዳይ ለመደራደር መሆኑን የፖለቲካ ተንታኞች ተናግረዋል። ህወሓትም ሆነ ብልጽግና ወደ ጦርነት ለመግባት በጄኔራል መግቢያ ኃይልና በኤታማጆር ሹሙ ብርሃኑ ጁላ በኩል አስቀድመው የቃላት ጦርነት ሲያካሂዱ ነበር። ናይ ኤርትራ ህዝብን መንግስትን ንሰላም ደው ምባል ክንቅጽለሉ ኢና

ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ፣ የክደት ኃይል። No e ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት 27 ቀን 2018 ዓ.ም የምሽት የምሽጣና ዜናችን አሁንም እንደቀጠለ ነው። እስከ ዜናችን ፍጻሜ ድረስ አብራችን ቆዩ። እንድንገዳደል ሲልኮን እኛ ግን ፋኖን አምነን መተናል የሚልሽ አባላቱ የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት እንዲያስቀጥሉለት አስታጥቆ ወደ ግንባር ያስገባቸው የሚልሽ አባላት ፋኖን ተቀላቅለዋል። ዛሬ ፋኖን የተቀላቀሉት የሚልሻ አባላቱ መንግስት ብለን ያመነው አካል እርስ በርስ እንድንገዳደል ቢልከንም የፋኖን ጥሪ ተቀብለንና የትግሉን አላማ በመረዳታችን ወደዚህ መጥተናል ብለዋል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ሁለት መቶ አንደኛ ኮርን የተቀላቀሉት የብልጽግናው መከላከያና የሚልሻ አባላት ቁጥራቸው 11 መሆኑን የኮሩ ቃል አቀባይ ፋኖ አብታሙ የሱፍ ለጣና ቴሌቪዥን አስታውቋል። እነዚህ የብልጽግና ጥምር ጦር አባላት የነበሩት ወጣቶች ፋኖን ሲቀላቀሉ ስምንት ክላሽንኮቭ፣ አንድ አብራራው፣ በርካታ ተተኳሽ፣ ስምንት የወገብ ትጥቅና ቦምብ ጭምር ይዘው መሆኑን ፋኖ አብታሙ ተናግሯል። የሁለት መቶ አንደኛ ኮር ዋና ቃል አቀባይ ፋኖ አብታሙ የሱፍ አክሎም ከድርጅቱ በተቀበለው ተልእኮ መሰረት አረንዛው፣ ጎንቻ፣ አባይ ሸለቆና ሶም አብርጌ ነጌዶችን ይዞ የነበረው የዘጠነኛ ሳሙኤል አወቀ ክፍለ ጦር ወደ 201ኛ ኮር 74ኛ ክፍለ ጦር በማሳደግ ታላላቅ ተጋድሎችን እያካሄደ ይገኛል። ክፍለ ጦሩም በአምስት ታላላቅ ሬጅመንቶች ተዋቅሮ የመጀመሪያው ምዕራፍ የፕወዛና አባላቱን በተመደቡበት ቦታ የማስገባ ስራዎችን በድል በማጠናቀቅ ሁሉም ሬጅመንቶችና አባላቱ በተመደቡበት ቦታ ተገኝተው ቀጠናቸውን በንቃት መከታተልና ትእዛዝ በመጠባበቅ ላይ ናቸው ብለዋል። በአፋብኃ አፄ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ሰብሳቢ ፋኖ በላይነህ እናውጋው በበኩሉ አደረጃጀት ስራችን ስራዎችን በጥራትና በፍጥነት በመስራታችን ባለፉት ሶስት ቀናት ማለትም ከጥቅምት 25 እስከ 27 ሁለተኛው ወር 2018 ዓ.ም ተምረት ብቻ ከመርጦ ለማርያም ከተማ 7 ሚልሻ ከግንድወይን ከተማ 2 ሚልሻ፣ ከፈለገ ብርሃን ከተማ ሁለት የመከላከያ አባላት ከ14 ተኛ ክፍለ ጦር 3 ተኛ ሬጅመንት አባላት ፋኖን ሊቀላቀሉ ችለዋል ሲል ተናግሯል። ፋኖም ለመጡት የመከላከያና ሚሊሻ አባላት ሞቅ ያለ አቀባበል ማድረጉን የገለጸው የኮሩ ቃል አቀባይ በድርጅቱ ትዕዛዝ መሰረት በፍላጎታቸው እንዲተዳደሩ ማለትም ወደ ፋኖ መደበኛ መዋቅር ገብተው መታገል ወይም ከገበሬው ጦር ጋር በመሆን ቤተሰባቸውን እየመሩ ትግሉ መደገፍ እንደሚችሉ እድል ተሰጥቷቸዋል ብለዋል። እነዚህ የሚልሻና የመከላከያ አባላትም ሳያውቁና በተሳሳተ ዓላማ ተሸውደው እስካሁን በአማራ ህዝብ ላይ መንግስት ለሚያደርገው ዘር ማጥፋት ተግባር ተሳታፊ በመሆናቸው መላውን የአማራ ህዝብ ይቅርታ የጠየቁ መሆኑን የገለጸው ፋኖ አብታሙ የሱፍ ሌላው የሚልሻ ድማ ብተናና ፖሊስ አባላትም የእነሱን ፈለግ ተከትሎ ፋኖን እንዲቀላቀል ጥሪ ማድረጋቸውን ቃል አቀባዩ ተናግረዋል። ፋኖን ከተቀላቀሉት የብልጽግና ጥምር ጦር አባላትና የሰባ አራተኛ ክፍል ክፍለ ጦር አዛዥ የሰጡትን ማብራሪያ ተከታትለን እንመለስ። ስተወቅ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የሁለት መቶ አንደኛ ኮር የሰባ አራተኛ ክፍለ ጦር ዘመቻ ኃላፊ መቶ አለቃ ያለ እነዚህ ጓዶቻችን የሚኒሻ አባሮች ናቸው። በስተቀኝ ሶስቱ እና በስተ ግራዬ ደግሞ ሁለቱ የሚታያቸው ጓዶች አሁን ባለው በመንግስት አስተላለፍ መከላከያ ሰራዊቱን ጥርግ አድርጎ አውጥቶ የሚሊሻ አባላትን የፖሊስ አባላትን እንዲሁም ደግሞ የአድማ ብተን አባላትን ብቻ በማስቀረት እርስ በርስ አማራ እንዲበላላ መንግስት አገዶ ጥሏቸው ቀጠራውን ልኮ ሄዷል። እኛ ደግሞ ያው ሁኔታውን በመረዳት አሁን ሁሉንም ነገር የማድረግ አቅሙ እያለን ወንድሞቻችንን ግን መጉደት ስለሌለብን ያለውን ወቅታዊ ሁኔታውን በማስረዳት ወደኛ እንዲመጡ ጥሪ አቅርበንላቸዋል። በስልጠናቸው ጥሪ መሰረትም የያዙትን ከነ ሙሉ ትጥቃቸው መጥተው ወደ ማህበረሰቡ እንዲቀላቀሉ፣ ትጥቃቸውን ይዘው የማህበረሰቡ አንድ አካል ሆኖ እንዲቀጥል፣ ይዘውት የሚመጡት ንብረትም አንድም ይሁን ሁለት ይዘውት የሚመጡት ከመንግስት ንብረት የግላ ሀብታቸው ሆኖ እንዲቆጠርላቸው አድርገን ከማህበረሰቡ አቀላቅለናቸዋል። ያለውን እውነታ ደግሞ ከእነሱ ማረጋገጥ ይቻላል። ቀጣይ ቀሪ ጓዶች አሁንም የነሱ ጓዶች ይህን እውነታ ተረድተው ወደኛ እንዲመጡ እኛ ደግሞ ማድረግ ያለብን ማንኛውን አስፈላጊ ድጋፍ እንደምናደርግላቸው እና እንደምንቀበላቸው ሁኔታውን አውቀው እንዲመጡ ጥሪያችን እናስተላልፋለን። ስሜ ሀብታሙ ዱፈንታዋን። ትውልድ ቦታ ዞባር ወይም አርባ። አዎ ማለት እኛ በዛ ከገባም በኋላ በተለያየ አማርኛ በአማርኛ ግዝፈት እና በቃላት ግዝፈት ታከበን እስካሁን ድረስ ቆይተናል። የአማራ ኃይል ፋኖን ሳንደግፍ ሆነን አይደለም። እዛ ጋር የሚባለውና እዚህ ጋ የሚባለው የተለያየ ነገር ስላለ ነው። በእርግጠኝነት ይገሏችኋል፣ ይቆርጧችኋል፣ ሰሙቶባችኋል፣ እናንተን ይገሏችኋል እያሉን እያስፈራሉና ያደለም። በእርግጠኝነት መተናል፣ ተቀብሎናል። የአማራ ኃይል ፋኖ ተቀብሎናል። ከነ ንብረታችን በቤታችን አለን፣ ተመችቶናል፣ ደስ ብሎናል። ጓደኞቻችን ለመውጣት ዝግጁት ናቸው። አርማው በጣኝም ሆነ ሰላም አስከባሪና ምንሻ ለመምጣት ዝግጅ ነው። አሁንም ያልገባው ካለ እንዲገባው ነው እኔ መናገር እንፈልገው። ያልገባው ካለ በግልጽ አማርኛ ከእነ ንብረቱ በቤት ሆኖ አማራነት ተሰምቶት እንዲመጣ ነው እንፈልገው። ከግድ እጄ ሳይሆን በፍላጎትና ደስ ብሎኝ ነው የምናገር። ደስ ብሎኝ ስለምናገር ማለት ደስ ብሎኛል። በቃ አማራነት ተሰምተኛል። ድሮም ስሜት ያማራነት ነው፣ ግን በአማርኛ ግሽፈት የታቀቡ አሁንም ወንድሞቻችን ሊመጡ የተዘጋጁ ደግሞም ደግሞም በአማራ ክልል ላይ መከላከያ ገብቶ እንደኛ ወረዳ እንደኛ ዞን የሰራው ብዙ ብዙ ጉዳት አለው። የጠቀመን መስሎ እኛን በጀርባችን ብዙ ነገር ከወንድሞቻችን ጋር ያደረገው ነገር አለ። ሲሄድ ቻው ሳይለን ሄደ። ወንድሞቻችን ግን ተቀበላችሁ ናል እናመሰግናለን። እግዚአብሔር አሁንም ያንግሳችሁ፣ አብረን እንገስ በቃ ሲርቻው ሳይለን የሄደ ተደብቆን የሄደ ሌባ ነው። ሌባ እሱ ነው። እኛ ግን መልሰ ወደ ወንድሞቻችን ስንመጣ ከነ ንብረታችን ተቀብላችሁ በቤታችን አድርጋችሁ አርጋችሁናልና፣ አመሰግናለሁ። አሁንም የአማራን ኃይል ፋኖ ነው። አመሰግናለሁ። አሁንም ቢሆን ልዩ ኃይል ምልስ አድማ ብተና ዙሪያውን ተከቦን ያለ አሁንም ሚስጥሩን ራሱ ያውቃል። ዝም ብሎ ሰተት ብሎ መምጣት በሚችልበት መንገድ ተጠራጥሮ እንጂ ሰተት ብሎ ለመምጣት ዝግጁ ነው። እንዲመጣ ሁላችንም ጥረት እናደርጋለን። ተከቧል፣ እንደ ነፍሴ የሳር ምድር ወረዳ ዙሪያውን ተከቦ ነው ያለ። አንድ ትንሽ ደሴት ላይ ነው በቃ ማለት፣ ባህር ማለ ያለ ደሴት ማለት ነው። ሰተት ብሎ ለመምጣት ምን እንደሆነ ፓስዋርዱ ያቁታል። ልዩ ያልናቸው ሰተት ብሎ ገብተው ይዘው መግባት ይችላሉ። ይህን ተተቀበላቸዋቸው እነሱ የሚመጡበት ነገር እናመቻቻለን አሁን እንደ አማራነት በቃ ሁሉንም እንደ አማራነት ካሰብን፣ ተቀበሏቸው። ንብረቱን ማለት የቡድኑ መሳሪያ ወደ ድርጅቱ እያደረጋችሁ፣ ለእነሱ ደግሞ የሆነ ድጋፍ አርጉላቸው። በዚህ ልክ ከሆነ ሁሉም ይመጣል ብለን እናስባለን። እንዲመጡ ደግሞ ሁላችንም ግፊት እናደርጋለን። ወደ መጨረሻው ዜናችን እናልፋለን። ህወሓት የአፋርን መንገድ ዘግቶ ሊደራደር ነው። በአፋር ክልል በኩል መጋሌ ወረዳ ላይ ጦርነት የከፈተው ህወሓት ዋናውን ጥቁር አስፋልት በመዝጋት ለመደራደር መሆኑን አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ከዚህ በፊትም የህወሓት ታጣቂ ቡድንን እየመሩ በአፋርና አማራ ክልል ላይ ወረራ ሲፈጽሙ ዋናውን የፌዴራል መንገድ በመዝጋት ለመደራደር አስበው እንዳልተሳካላቸው ገልጸዋል። ህወሓት አርሚ 72 የሚባለውን ኃይሉን ወደ አፋር ክልል ዞን ሁለት መጋሌ ወረዳ አስገብቶ ዘጠኝ መንደሮችን ሲቆጣጠር፣ ብልጽግና በበኩል ሁለት ድርኖችን ከአንሴ ጦር ጀት ጋር ወደ መቀሌ ለአሰሳ መላኩ ታውቋል። ከዚህ በተጨማሪም በመቀሌ ከተማና በዩኒቨርሲቲው እንዲሁም ሌሎች የትግራይ ከተሞች በዛሬው ዕለት በህወሓት ላይ ተቃውሞ ሲያሰሙ መዋላቸውን ምንጮች ገልጸዋል። ተቃዋሚዎቹ የትግራይ መሪዎች አደብ ግዙ ሲሉ መደመጣቸውን ከስፍራው የሚወጡ መረጃዎች ያሳያሉ።

ይህ በእንዲህ እንዳለ በየአቅጣጫው በጦርነት የተወጠረው የብልጽግና አገዛዝ ከኦነግሸኔ ጋር ለመደራደር ሲያካሄዱ የነበረውን ከመጋረጃ ጀርባ ውይይት ወደ አዳራሽ ድርድር አሳድጎታል ተብሏል። በዚህም መሰረት የኦሮሞ ነጻነት ሰራዊት አዛዥ ጃል መሮ ወይም ድሪባ ኩምሳ ከብልጽግና አገዛዝ ጋር ለመደራደር ከወለጋ መውጣቱን ምንጮች ገልጸዋል። ዞብል ፖስት ዛሬ አመሻሽ ላይ ይፋ ባደረገው ዘገባው ከመንግስት ጋር ድርድር ለማድረግ የተዘጋጀው የኦነግሸኔ መሪ ጃል መሮ ዛሬ ባለም አቀፉ ቀይ መስቀል ኮሚቴ ልዩ ሄሊኮፕተር ከታማኛ ቶቹ ጋር ድርድር ይደረግበታል ወደ ተባለው ስፍራ አቅንቷል ብሏል። ለድርድር የተመረጠውን ከተማና አገር ያልጠቀሰው ዞብል ፖስት ሆኖም የኦሮሚያ ክልሉን አማጺ ቡድን በድርድር በማስገባት ብልጽግናው ከኦነግ ሸኔ ጋር ለመዋጋት ወደ ኦሮሚያ ክልል የገባውን ጦርንም ወደ አፋር ክልል ወይም አማራ ክልል ለማስገባት ብልጽግና ዕቅድ እንዳለው ሚዲያው ዘግቧል። ይህ የድርድር መረጃ ፈትልኮ መውጣቱን ያልወደደው የብልጽግናው አገዛዝ በመከላከያ ማህበራዊ ትስስር ገጽ በኩል የአሸባሪውን ኦነግ ሸኔን ሰራዊት ደምስሻለው ሲል ዜና አሰራጅተዋል የጣና ቴሌቪዥን ወታደራዊ ምንጮች ግን ይህን መረጃ ፍጹም ውሸት ነው። የመንግስት ሠራዊት ከሆነ ጋር ከተዋጋ በርካታ ውራት አልፈውታል ሲሉ አጋልጠዋል። በኦነግሸኔእና በሁዲድ ብልጽግና መካከል ከዚህ በፊት ለሁለት ጊዜ በታንዛኒያ ዳሬሰላም ላይ ድርድሮች ተካሂደው ያለ ስኬት መጠናቀቃቸው አይዘነጋም። አሁን የሚካሄደው ድርድር ወቅታዊ ፖለቲካ ቀውስ ውስጥ በገባችው ታንዛኒያ ይሁን ወይም የብልጽግናው ሊቀመንበር ሁለተኛ አገር በምትባለው ዱባይ ይካሄድ መረጃውን ማግኘት አልተቻለም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት 27 ቀን 2018 ዓ.ም ምረት የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑን እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር